ታኩር በቲክቶክ ስሙ የሚታወቀው ታኩር በጣም በሚገርም ሁኔታ በቅርቡ ኢንተርቪው ካደረጋቸው ንግግሮች መካከል ወሳኙ ሽቶ ቤት መክፈቱ በርካቶችን አስገርሟል። በዚህ በልጅነቱ በጣም በሚገርም ሁኔታ የስራ ፈጠራው ብዙ ፈተናዎችን አልፎ ነው ለዚህ ደረጃ ያበቃው። በርካቶች የተወሰነ የሆነ እውቅና ስመጣ ገንዘብ ወደ ማጥፋት ይገባሉ። እሱ ግን ገንዘቡን ያዛርጎ ቆጠብ ባድርጎ ሽቶ ቤት መክፈቱ በርካቶችን አስደስቷል። በቅርቡ ደግሞ በይፋ እንደሚያስመርቅ ጭምርም ነው የውጡት መረጃዎች የሚያሳዩት። ታኩር ሽቶ ቤት ከፍቶ በአገልግሎት እንደጀመረ ጭምርም ነው። በጣም በሚገርም ሁኔታ የታኩር አካሄድ በጣም አስደሳችና የሚገርም እንደሆነ ጨምርም ነው። በዚህ እድሜው እንደዚህ ፈጣን ከሆነ ደግሞ ለወደፊቱ የተሻለ በቢሊዮነር ደረጃ የመሄድ አቅምና እድሉ እንደምፈጥር ጀምርም ነው ሰው የመጣለትን እድል በአግባቡ መጠቀም እንዳለበትና በሱስና በተለያዩ ቦታዎች ከመዋል አልባሌ ቦታዎች ከመዋል እንደዚህ አይነት ቁም ነገሮች ላይ ገንዘብን ወጪ ማፍሰስ እንደሚያስፈልግ ጀምረም ነው። ታኩር ልበረታታ የሚገባ ታዳጊ እንደሆነ ጀምርም አሁን ደግሞ 19ተኛ አመቱ እንደሆነ ጀምርም በስራ ደግሞ ታዳጊ እንደሆነና ጎበዝ የሚገባ ነው። በጣም የሚገርም ስራ ነው። ሚኪነኛ አብሬያቸው ቆየሁት። ሰላም ቆዩልኝ።